በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን በካህልነቱ የፈጠረ፣ ይህንን ዓለም በቸርነቱ የሚመግብ ቅዱስ እግዚአብሔር ፈጣሪያችን በሀብት ስቦ በረዴት አቅርቦ በዚህ ቅዱስ ቦታ ስለሰበሰበን ስለ ቸርነቱ ሁሉ ስሙ የተመሰገነ ይሁን። እግዚአብሔርን የወለደችልን የነፍሳችን ረሃብ የተወገደባት እናታችን መሶበ ወርቅ የምትሆን ፀሐይ ጽድቅ ኢየሱስ ክርስቶስ የወጣባት የድኅነታችን ምስራቅ፣ የድኅነታችን ምልክት የቅድስት ቤተ ክርስቲያን ጌጥና ሽልማት የምትሆን የእግዚአብሔር እናት የኛም እናት እናታችን ቅድስት ድንግል ማርያም ወላዲት አምላክ፣ ቅዱስ መስቀሉ፣ ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ሰማይታት፣ ደናግል፣ መነኮሳት፣ ሁሉም ቅዱሳን እግዚአብሔር ባከበረው ስማቸው ምስጋና ይድረሳቸው፣ በረከታቸው ይድረሰን። ካልዕ ክብሩ ለፀሐይ ወካልዕ ክብሩ ለወርህ ካል ክብሮ ሙለከዋክብት የፀሐይ ክብሩ ሌላ ነው። የጨረቃ ክብሩ ሌላ ነው። የኮከብ ክብሩ ሌላ ነው። በሚድርስ ርስ እንማማራለን የሐዋርያው የቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ ምዕራፍ 15 ቁጥር 41 ላይ ያለው ቃል ማለት ነው። ይህንን ቃል የተናገረው ቅዱስ ጳውሎስ ነው። ቅዱስ ጳውሎስ ሁላችሁ እንደምታውቁት በቅድስት ቤተ ክርስቲያን ውለታው ከፍ ብሎ የሚታሰብበት የሚታሰብለት የቤተ ክርስቲያን ብርሃን ነው። ቅዱስ ሐዋርያ ጳውሎስ ሰናይ መልእክት ብርሃን አለ ቤተ ክርስቲያን መልእክትህ፣ ያማረ፣ ንዑድ፣ ክቡር፣ ንጹህ፣ ልዩ የምትሆን ቅዱስ ጳውሎስ አንተ የቤተ ክርስቲያን ብርሃን ብላ ቤተ ክርስቲያን ሁልጊዜ ታመሰግነዋለች። እግዚአብሔር ከባህሪ ጌትነቱ ከሚያስደንቀው ባሕሪው አንዱ የማንንም ውለታ የማይረሳ አመፀኛ አምላክ አለመሆኑ ነው። ዛአኮ የኤምስ እግዚአብሔር ከመይርሳ ተልእኮተ ክሙ ይላል ቅዱስ ጳውሎስ። እግዚአብሔር አገልግሎታችሁን የረሳ ዘንድ አመፀኛ አምላክ አይደለም ይላል፣ ዕብራውያን ምዕራፍ ስድስት ላይ ሲናገር እግዚአብሔር ለቅዱሳን ያገለገላችሁትን አገልግሎት የረሳ ዘንድ አመፀኛ አምላክ አይደለም። እግዚአብሔር እስከ ቀዝቃዛ ውሃ ድረስ ወርዶ የማንንም ውለታ አይረሳም። አብርሃም ለእግዚአብሔር ብሎ ቢገረዝ ቢገዘር ደሙን ቢያፈስ እግዚአብሔር ለአብርሃም ብሎ ደሙን አፈሷል። አብርሃም አንድ ልጁን ለእግዚአብሔር ቢሰጠው እግዚአብሔር አንድ ልጁን ለአብርሃም ሰጥቶታል። እግዚአብሔር ውለታ የሚያስብ አምላክ ነው። ልጆቹንም በአምሳሉ ስለፈጠረን ውለታ እንድናስብ አድርጎን የፈጠረን። ውለታን መርሳት ሰይጣናዊነት ነው። ውለታን የሚረሳተው የዲያብሎስ ወገን ነው። ዲያብሎስ ያን ሁሉ ነገር ተሰጥቶት እንደኮ ይገርማል። ያደረገለትን ራሱን እግዚአብሔርን እኔኮ እኩል ነኝ እያለ ስለ ራሱ በማሰብ የእግዚአብሔርን ቸርነት በብርሃን ሸልሞ ፈጥሮት ያንን ክዶ ከእግዚአብሔር ጋር እስከመተካከል ድረስ ደርሶ ነበር እና ሰዎች ብዙ ጊዜ ውለታ እንዲረሱ የሚያደርጋቸው ለራሳቸው ክብር ከመጨነቃቸው የተነሳ ነው። ክፉ ቅናትና ምቀኝነት እንዲሁም ለራስ ክብር መጨነቅ ውለታ ቢስ ያደርጋል። ለራስ ክብር መጨነቅ፣ ዲያብሎስ ለራሱ ክብር ስለሚጨነቅ የእግዚአብሔርን ውለታ አረስቶ ያከበረውን እግዚአብሔር ናቀ። ከፍ ያደረገውን እግዚአብሔር አቃለለ። በዚያ ደግሞ እግዚአብሔር እንዲወድቅበት አደረገው ማለት ነው እና ቅዱስ ጳውሎስ ለእያንዳንዱ ክርስቲያን ሕማም መከራን የተቀበለ እንዲያውም መከራው ከመጽናቱ የተነሳ እንደ ከውስጥ ከመኳሄላ ኮንክ ወም ለሃዌ ያለው የቅዱስ ጳውሎስ ትንቢት የተፈጸመበት ለወንድሞቼ እንደ ዓላማ ሆንኩ። ዓላማ የሚባለው ወታደሮች ተክለው ተኩስ የሚለማመዱበት የተተከለች ነገር ነው። ያችን ሊመታ ሁሉም አርበኛ እንደሚመለከታት አሕዛቡም ህዝቡም እኛን ለሞት ይመለከተናል አለ ቅዱስ ጳውሎስ። ለሞት ይመለከተናል። እንደ ጥፍር እድፍ ሆን ይላል። ለእጅ ጣቢ ቦታ አይመርጡለትም፣ በየቦታው ይጥሎታል። ሐዋርያትንም በየቦታው ይጥሏቸው ስለነበረ እንደ ጥፍር ዕድፍ ሆን ይላል ቅዱስ ጳውሎስ እንደ ግና ጨዋታ ሆን ይላል። ግናን ይሄኛው ሲመታት ቆይቶ ወይም እና ገና እንለዋለን ያኛው ሌላ በትር ይዞ እንደሚጠብቃት እነ ቅዱስ ጳውሎስን በኢየሩሳሌም ደብድበዋቸው በሮም ያሉት ሌላ ዱላ ይዞ ይጠብቋቸዋል። በሮሚያ ደብደበዋቸው በገላቲያ ይጠብቋቸዋል። በዚያ ደብደበዋቸው በፊልጵስዩስ ይጠብቋቸዋል። ይህን ሁሉ መከራ ተቀብሎ ወንጀልን ያስተማረ ራሱን የካደ ሰውነቱ አልቆ ክርስቶስ በእሱ ላይ እስኪያድር ድረስ ያስተማረ የነፍሱ ቅድስና የስጋው ቅድስና ለልብሱ ተርፎ ልብሱ ተቆርጦ ሂዶ ሙት ያነሳ የነበረ ነው ቅዱስ ጳውሎስ። ይሄ ምርጥቃ አባታችን ቅዱስ ጳውሎስ የቤተ ክርስቲያን ብርሃን 14 መልክታትን ያስተማረ እስከ ሶስተኛው ሰማይ ድረስ የተነጠቀ ክርስቶስ ፍጹም ያደረስበት። እንዲሁም አንድ የቤተ ክርስቲያን አባት ሲናገር ጳውሎስ ማለት እስመ ዘይት ናገር ቦቱ ክርስቶስ ይላል። ጳውሎስ ማለት ክርስቶስ የሚናገርበት ሰው ማለት ነው ይላል። በትክክል ልሳነ ክርስቶስ ማለት የክርስቶስ አንደበት ማለት ነው። ዲያብሎስ የሚናገርባቸው ሰዎች አሉ። እግዚአብሔር የሚናገርባቸው ሰዎች አሉ። ዲያድርስ የሚባል መናፍቃ- መናፍቅ አለ። ክፋት ሁሉ ከሱ የሚገኝ ማለት። አረቂ ካሰከረው ክደት ያሰከረው ይበልጣል። አረቂ ያሰከረው ሰው በእንቅልፍ ይለቀዋል፣ ግን እንዳትጠጡ፣ በእንቅልፍ ይለቀዋል። ክደት ያሰከረው ሰው ግን ተኝቶም ይክዳል፣ እየበላም ይክዳል፣ እየሰጡትም ይክዳል። ምንም ሊመልሰው አይችልም፣ አይምሮው ታውሯልና። እና ቅዱስ ጳውሎስ ግን እግዚአብሔር የሚናገርበት ልሳኑ ያማረ ምርጥ እቃ ምርጥ እቃ የሚያሰኘው በዚህ ዓለም ጥሩ እቃ ተብለው የተጠሩት አንድ ሶስት ሰዎች ናቸው፣ ብዙ የሉም። ምርጥ እቃ ተብለው የተጠሩት አንደኛው አድንግል ማርያም ናት። እግዚአብሔርን የያዘች ዕቃ፣ ምርጥ እቃ፣ ለእግዚአብሔር የበቃች ዕቃ፣ አደራ የምታወጣ ማይንንት ሰማያት ወምድር ይላታል ቅዱስ ፍሬ ኤፍሬም። ሰማይና ምድር የማይችሉትን አምላክ ለመወሰን የታመነች ሔዋን የበለስ አደራ እንኳን ለመወሰን አልቻላት ብሎ ነበር። እናታችን ድንግል ማርያም ግን አምላክን ባደርነት ተው ለመወሰን የታመነች ሰው ኮ ለልጅ እናትነት አልታመን ብሏል። ድንግል ማርያም ለአምላክ እናትነት የታመነች ናት። ለትልቅ አደራ የታመነች የታጨች እሷ ናት። እና ምርጥ እቃ ያሰኛታል። ምርጥ እቃ ፀዋሪተ እግዚአብሔር እግዚአብሔርን በከንፈር ለመሳም በእጅ ለመታቀፍ በጀርባ ለማዘን በማህፀን ለመወሰን ጡታ ጥብቶ ለማሳደግ የታመነች ማለት ነው። እንዲህ ያለች ስለሆነች እሷን የሚመስል ምርጥ እቃ በፍጹም የእግዚአብሔር የጸጋው መዝገብ እንደ ድንግል ማርያም የለም፣ የትም አይገኝ። እግዚአብሔር ጸጋን ሁሉ ያኖረባት ቤቱ ማለት ነው። ጸጋን ሁሉ ጸጋ ነቢያትን፣ ጸጋ ሐዋርያትን፣ ጸጋ ሰማይታትን፣ ጸጋ ደናግል፣ ጸጋ መነኮሳትን፣ ጸጋ መላእክትን ሁሉ ጸጋ ቤተ ክርስቲያን ሁሉ ያለባት ለጸጋ የታመነች መዝገብ እመቤታችን ቅድስት ድንግል ማርያም ናት። እሷ ምርጥቃ ትባላለች። ከዚያ ቅዱስ ጳውሎስ በአዲስ ኪዳን ምርጥቃ ይባላል። እግዚአብሔርን ይዞ የሚዞር ማለት ነው። ወዘልፈ ንጸውር ሞቶ ለክርስቶስ በሥጋነ የክርስቶስን መከራ በስጋችን ተሸክመን እንዞራለን እንዳለ መከራውን ይዞ ሲዞር ስሙን ይዞ ይዞራል፣ ክብሩን ይዞ ይዞራል። አድሮበት ይኖራል። ስለዚህ ቅዱስ ጳውሎስ በእውነት እግዚአብሔርን ተሸክሞ የሚዞር ሰው ነበረ። እግዚአብሔርን ይዞ የሚዞር ሰው ክርስቶስ ለሰጠው ለሐዋርያነት አደራ የታመነ ከደረሳችሁበት ቤት ሂዳችሁ ሰላም ለዚህ ቤት ይሁን በሉ ቢቀበሏችሁ ሰላሜ አብሮ ይገባል ብሏል። ለሐዋርያት የሰጠው ጸጋ ነው። ይህ ለሁሉም ሰው የሚሰጥ አይደለም። በእውነቱ መኑ እምኔክሙ በተክዞ ዘይክል ወሲኮ አሐደ እመተ ዲበ ቆሙ ቆሙ። ከእናንተ መካከል በቁመቱ ላይ ተጨንቆ አንድ ክንድ መጨመር የሚቻለው አለን? ይላል የለም። እስቲ እግዚአብሔር ከሰጣችሁ ቁመት ላይ ተጨናነቁና አንድ ክንድ ጨምሩበት። ይቻላል እ እስኪ እንደው የእኔ ጆሮ ጠበብ ያለች ናት ብላችሁ ትንሽ ሴንቲሜትር ጨምሩበት። ይቻላል? አሁን ግን በሰርጀሪ ሳይቻል አይቀርም። እናንተ እኮ የማታደርጉት የለም። የከተማ ሰው አስቸጋሪ እኮ ነው፣ በእውነቱ ማለት ነው። ይህ አይቻልም። የሰጠን ዘን ነው። ይህን ምንድነው አሁን እግዚአብሔር ቁመት ሰጥቷል። ከዚህ በላይ አንድ ክንድ መጨመር አትችልም። ምን ማለት ነው? እስከዚህ ይሁን ብሎ ሰጥቷል። ከዚህ በላይ አንተ እኔ እችላለሁ ብለ ጸጋን መጨመር አትችልም። እስከዚህ ስፋ፣ እስከዚህ ኑር ካለ እስከዚያው ኑር ብሎም አባቶች ጌታችን ኢየሱስ ክርስቶስ ይነገራል። ተጨንቆ አንድ ክንድ መጨመር የሚችል እንደውም አባቶቻችን አንድ ክንድ የተባለች ክነት ናት ይላሉ። ቁመት፣ መደበኛው ቁመት ክርስቲያንነት ነው። የመላው ክርስቲያን ሕይወት ቁመት ተብሏል። ከቁመት በላይ አንድ ክንድ የተባለች ግን ክርስቲያኖችን የምታጸድቅ ከእምነት በላይ የምትሆን እምነትን የምትመራ ክህነት ናት። ከናንተ በቁመቱ አንድ ክንድ መጨመር የሚችል ማን ነው ማለት፣ አይ እኔም ለክህነት በቃለው ብሎ ካህን መሆን የሚችል ማን ነው? አይቻልም። ይህን ነው ጌታ ያስተማረ። እና ቅዱስ ጳውሎስ ግን ለዚህ ክብር የተመረጠ አባት ነው። የቅዱስ ጳውሎስ በረከቱና ረድኤቱ ይድረሳል። ፍጹም አዛኝ መምህር ነው። ፍጹም ለክርስቶስ የሚቀና መምህር ነው። ፍጹም ለወንጌል ያልሆነው የሌለ መምህር ነው። አሁን እንደው አንዳንድ ጊዜ ቅዱስ ጳውሎስ ቢኖር ኖሮ እንዳንን መጽሐፎቹ አሉ። ይጨንቀናል እኮ የሚመጣ ሁሉ ሲመጣ አንዳንድ ጊዜ በእውነቱ ማለት እነዚያ በቆሙበት ሁላችን ስናፋችልበት ያስደንቃል። ፍጹም አዝኖ አዝኖ የሚያስተምር ነው እንጂ በህግ የሚያስተምር ሰው አልነበረም። ቅዱስ ጳውሎስ ራርቶ የሚያስተምር በእስራኤል በጣም ቅዱስ ጳውሎስ ከሚያስደንቀኝ አንዱ በእስራኤል ባህል ሰው ሲታመም የታመመውን ሰው የጸና የጸናበትን እየወሰዱ ቤት ይዘጉታል። አንድ ቤት ይዘጓቸዋል። እዚያ ሲዘጓቸው እነዚያ ለመስበክ ቅዱስ ጳውሎስ እቅድ አወጣ። አሁን መቼስ ሆስፒታል ሄዶ ሰዎችን ንስሓ ግባ ይባል ነገር? አረ ለራስ የበሽታ የንስሓ ነው ነው የሚል ሰውዬው ምን ምን ተብሎ ይሰበካል? ክርስቶስን ግን እንዲያውቁ ፈለገና ሂዶ እኔም ታምሜያለሁ ብሎ ተኛ። አሞኛል ብሎ ውጋት ያዘኝ ብሎ ያቀስታል እ እያለ ማለት ነው። ኋላ ጥቂት ቀን ሰንብቶ እንደው እኮ ይገርማል አረ ክርስቶስ የሚባል መጥቷል፣ አሉ ድዊ የሚፈውስ እኔ በእሱን ማን እና ይፈውሰን ከፈወሰ፣ እንግዲህ ከአንተ በላይ የጸናበት አለ። እስቲ አንተን ይፈውሳሉ፣ አምኛለሁ ሲል ወዲያው ያልታመመውን ወገቡን ክርስቶስ ለታምራት ምልክት እንዲሆንለት ቋ ቋ ቋ አደረገለት። እዚ በኋላ ወገቡ እየጮኸ ጎባጣ እንደሚቀና ተነሳ። በትክክል እንደታመመ አድርጎለት ለወንጌል ያደረገው ስለሆነ እዚ በኋላ እኛም በጳውሎስ አምላክ አምነናል፣ ብለው መልሶላቸው መልሷቸዋል። ስለዚህ ምን አለ ለታመሙት እንደታመመ ሆንኩላቸው፣ ለታሰሩት እንደታሰሩ ሆንኩላቸው፣ ለወንጌል ሁሉን እሆናለሁ ብሎ የተናገረ ጣዖት በሚመለክበት ሀገር ሂዶ የጣዖት አምላኪዎችን ልብስ ለብሶ አብሮ እየሰገደ አብሮ እየሰገደ አቴና ሂዶ ሲያስተምር የማይታወቀው አምላክ ለፀሐይ አምላክ ለጨረቃ አምላክ ለዝናብ አምላክ ለክረምቱ አምላክ ለበጋው አምላክ ብለው፣ እንደገና ደግሞ ድንገት ማናውቀው አምላክ ብለው የማይታወቅ አምላክ ብለው ታፔላ ጽፈው ሲሰግዱ፣ ያን የማይታወቀውን አምላክ እኮ አወቅሁት ሲሰግዱ ቆይቱ ማን ይባላል ክርስቶስ ብሎ አስተምሮ የመለሰ አባት ነው። የቅዱስ ጳውሎስ አምላክ በወንጀል የሚቀልዱትን ሁሉ ያሳርፍልን። ቅዱስ ጳውሎስ ወንጌልን በሚሰብክ ጊዜ ብዙ ሰው ነበር የሚሰብክ። ታስሮ ሲታሰር ደግሞ ምን ያደርጋሉ? በቅዱስ ጳውሎስ ላይ መከራ ለማጽናት ብለው ወንጌል የሚሰብኩ ሰዎች ነበሩ። እንደው እኮ ይገርማል። ምክንያቱም የታሰረ በወንጌል ስለሆነ እሱ ሲሰብክ ደግሞ ምን እንዲባል ነው? አሀ ይኸው፣ ዛሬም የእሱ ተከታዮች ነገሩን አላቆሙም ተብሎ እስራት እንዲጨመርበት የማያምኑትን ወንጌል ጳውሎስን ለማሳሰር ይሰብኩ ነበር። ዛሬ እኮ የማያምኑትን ወንጌል እኮ የሚሰብኩ ሰዎች አሉ የማያምኑትን ወንጌል ማለት ነው ለህዝብ ወንጌላዊ ለመምሰል መጽሐፍ ቅዱስን የማያምኑትን የማይመለከታቸውንም የማይመለከቱትን ወንጌል ጥቅሱን ብቻ አጠንጥ አንጠልጥለው የሚመጡ ሰዎች አሉ ምን አለ ቅዱስ ጳውሎስ ጳውሎስን ጳውሎስን ይንደደው ብለው የሚሰብኩ ሰዎች አሉ በመከራዬ ላይ መከራ ሊጨምሩብኝ ወንጌል የሚሰብኩ ሰዎች አሉ በቅናት ወንጌል የሚሰብኩ ሰዎች አሉ። በዚያም በዚህም ብሎ ክርስቶስ ይሰበካልና ደስ ብሎኛል ይላል። እሱ ግን በመከራዬም ፈጣሪን አመሰግነዋለሁ ይላል። አንዳንዶቹ ደግሞ አንዳንዶቹ ደግሞ የፊልጵስዩስ ሰዎች፣ እሱ በሮም ታስሮ ሳለ ሳንቲም አዋተው ከታሰረበት ስለጠየቁት፣ እኛም እንደ ቅዱስ ጳውሎስ ሳንቲም እንዲሰጠን ብለው ስብከት የጀመሩ ሰዎች ነበሩ። እነዚህ ሁሉ ማለት ወንጌልን መባያ ሕግ አደረጋችኋት ያላቸው ለዚህ ነው። መባያህግ በስብከት ማባበል አልመጣንባችሁም፣ ይላቸዋል ቅዱስ ጳውሎስ። በስብከት ማባበል አልመጣናችሁም። በስብከት ማባበል ማለት ማለት ለህዝብ የማይጨበጥ ተስፋ እየሰጡ ህዝብን ከተስፋ የሚያወጡ ሰዎች ናቸው። የማይጨበጥ ተስፋ እየሰጡ የማይሆነውን ትሆናለህ፣ የማይደርስበትን ትደርሳለህ እያሉ የማይጨበጥ ተስፋ የሚሰጡ የስብከት አባባዮች ይባላሉ። ወደ ልዩ ወንጌል የሚወስዱት እነዚህ ነበረ ቅዱስ ጳውሎስ ወቁ ወሙ ለከለባት ያላቸው ውሾችን ወቁባቸው፣ ያላቸው ውሾችን ወቁባቸው፣ ከሆዳቸው ምስጢር የማያድሩትን መልሰው ወደ ትፋታቸው የሚመለሱትን ወቁባቸው ብሎ ወቁት። ወቁ ወሙ ለገበርተ እኪት ክፉ ሰራተኞችን ወቁባቸው ያለ፣ እነዚህ ነበረ ፊልጵስዩስ ምዕራፍ 3 ላይ ያሉ ማለት ነው። የቅዱስ ጳውሎስ በረከት ይደርብን። አንደኛ ቆሮንቶስ እግዚአብሔር ሰውን ያውቃልና ማንን በማን እንደሚመልሰው ስለሚያውቅ፣ ቆሮንቶስ በጊዜው የነበረች ፈላስፎች ብዙ ጊዜ የኖሩባትና በጊዜው ንግድ የበዛባት የንግድ ከተማ የነበረች ለመንገድ የተመቸች ወዲያ ወዲህ የሚለው ሁሉ የሚገናኝባት ስለሆነ ሕዝቡ በእውቀቱ የሚመካ ሕዝብ ስለነበረ እሱ ደግሞ አርባ ስድስቱን ብሉይ ኪዳን የተማረ ሰው ቅዱስ ጳውሎስ ጸጋም የብሉይ ኪዳን ዕውቀትም ከገማልያል ስር የተማረ ስለነበረ ለዚህ የሚበቃ ቅዱስ ጳውሎስ ነው ብሎ ጌታ እሱን ሰዶ አስተምሯቸዋል። እና ትንሣኤ ሙታን የለም የሚሉ ቢጽ ሐሳውያን ስለገቡባቸው ለእነሱ መልስ እንዲሆናቸው አይ ትንሣኤ ሙታን ከሌለማ ክርስቶስ አልተነሳማ። ክርስቶስ ካልተነሳማ ማመናችን ከንቱ ነው። አንተ የቆሮንቶስ ገበሬ ትንሣኤ ሙታን ከሌለ አንተ የምትዘራው ስንዴ ፈርሶ በስብሶ እንደገና 30፣ 60፣ መቶ ፍሬ አፍርቶ የሚነሳ ከሆነ በእግዚአብሔር አርያና አምሳል የተፈጠረ ክቡር የሰው ልጅ እንዴት አይነሳም ትላለህ። በምንነሳም ጊዜ ሁሉም የየራሱን አካል ይዞ ይነሳል። ዘር ስንዴ፣ ጤፍ በቆሎ፣ ማሽላ፣ ኑግ፣ ሌላም ሰሊጥ ተዘርቶ ሁሉም የየራሱን አካል ይዞ ይነሳል፣ አይቀላቀልም። አንድ ላይ ተዘርቶ ሁሉም የየራሱን አካል ይዞ ይነሳል። በአንድ መሬት ተቀብረን ሁሉም ሁላችንም ሳንቀላቀል በእግዚአብሔር ጥበብ፣ አውሬ ቢበላን፣ ውሃ ቢወስደን፣ በረሃ ላይ አውሬ በልቶን ብንቀር አሞራ ስጋችን ፍቆት አጥንታችን ተከስክሶ በየቦታው ተበትኖ ሌላው ቆርቶ አጥንታችን ተቃጥሎ አመድ ሁነን ብንዘራ እንኳን እግዚአብሔር አካላችን በአካል በአንትንት በአይጽምት በአስራው በጅማት አጽንቶ እንደገና ሰብስቦ ሰው ያደርገናል። መጀመሪያ ካፈር ነው የፈጠረን ኋላም ደግሞ አፈር የሆነውን ሰው ያደርገናል። እንደገናም የየራሳችን አካል ይዘን እንነሳለን። ሰው ሁሉ የየራሱን ስራ ይዞ ይነሳል የየራሱን ስራ የሰራውን ስራ ተሸክሞት ይነሳል እና ሁላችንም የየራሳችን አካል ይዘ እንነሳለን። በየክብራችንም እንነሳለን። አንድ ቀን እንነሳ እንጂ የምንነሳው ግን በየራሳችን ክብር ነው። አንዱ በሌላው ክብር አይነሳም። የየራሱን ክብር ይዞ ነው የሚነሳው። ክብር አይቀላቀልም። ባለ ሰላሳው የባለ ስልሳ ክብር ይዞ አይነሳም። ባለ ስልሳው የባለ መቶ ክብር ይዞ አይነሳም። ሁሉም በየክብሩ ይነሳል። አንድ ዲናር ይሰጠዋል። በሰርክም የመጣ በቀትርም የመጣ በዘጠኝ ሰዓት የመጣ በማለዳም የመጣ በልጅነቱም ያመነ ቆይቶም ያመነ በእርጅናውም አምኖ የሞተ ለሁሉም አንዲት ዲናር፣ አንዲት ዋጋ፣ አንዲት የዘላለም ሕይወት፣ አንዲት መንግስተ ሰማያት ይሰጠዋል። የምንነሳበት ክብር ግን የተለየ ክብር ነው። ይህም በምን ማስረጃ ታስረዳናለህ ሲባል ቅዱስ ጳውሎስ የፀሐይ ክብሩ ሌላ ነው፣ የጨረቃ ክብሩ ሌላ ነው፣ የከዋክብት ክብሩ ሌላ ነው። በአንድ ሰማይ በአንድ ረቡዕ ተፈጥረው በአንድ ትእዛዝ ታዘው አንድ ብርሃን ተቀብተው በአንድ ሰማይ አብርተው ሲኖሩ ክብራቸው ግን ልዩ ነው። በአንድ በአንድ ዕለት ተፈጥረው አልበሉ? በአንድ ረቡዕ ተፈጥረው አልበሉ? አይዟችሁ። በአንድ ረቡዕ ተፈጥረዋል። በአንድ ትእዛዝ ተፈጥረዋል። በአንድ ሰማይ ያበራሉ? በክብር ግን ምን ይላሉ በልንጁ ንገሩኝ፣ በክብር ምን ይላሉ? አንድ ጊዜ ብሎ ጨምሩ። አው የያዙ ይሄንን እንዳትረሱ። እንግዲህ ማለት በምን ይኖራሉ? በስንት ሰማይ በስንት ትእዛዝ ተፈጠሩ? በክብር ግን ምን ይላሉ? ይለያያሉ። ይሄንን ነው መያዝ። እሺ ይሄንን ነው የምናየው። ኋላም እየክብራችን እንድነሳ ክብር ይስጠን። ያለ ይህንን ይሄንን ካልን ምንድን ነው? ይሄንን ያመጣ ነው ነው ባጭር ቃል ፀሐይ፣ ጨረቃ፣ ከዋክብት ምንድንናቸው ነው፣ ሰማይ ምንድን ነው? ይህን ብቻ ነው የምንናየው። ሰማይ እንግዲህ እግዚአብሔር ፀሐይ፣ ጨረቃ፣ ከዋክብትን የፈጠራቸው መቼ ነው ካላችሁኝ ረቡን የፈጠራቸው እግዚአብሔር፣ እሁድ ፍጥረትን ጀምሮ ቅዳሜ ለእሁድ ሌሊት ሰባት ፍጥረት ፈጥሮ ጨለማንም ጨምሮ፣ መላይክትን ግን ሲነጋ ፈጥሯቸዋል። ከዚያ በኋላ ብርሃንን ፈጥሯል ከዚህ እስከ ብሩህ ሰማይ። ብሩህ ሰማይ የሚባለው ከዚህ በላይ ያለው ያሉት ሰባቱ ሰማያት ናቸው። ከዚህ እስከ ብሩህ ሰማይ ያለው እስካለው ሰማይ ድረስ ውሃ የሞላ ነበረ። ከዚያ በኋላ እግዚአብሔር ለይትጋባ ማይ ውስተ ምዕላዲሁ ብሎ ውሃውን በየቦታው ሰበሰበው። ማክሰኞ የሚሰራው ስራ ስለነበረው ሰኞ አስቀድሞ ውሃውን ሰበሰበ። ውሃውን አንዱን ከዚህ ከምናየው ሰማይ በላይ ሰቀለው። ከዚህ ከምናየው ሰማይ በላይ የሰቀለውን ውሃ ሐኖስ አለው። ሐኖስ ማለት ተሃዋኪ ማለት ነው። ወይም ብጽብጽ ማለት ነው። የሚታወክ ማለት ነው። የሚገማሸር ተባዕታይ ይለዋል አባቶቻችን። በወንድ ይመስሉታል። ወንድ ምንድን ነው? ጀብደኛ አይደለ? ይሄ መግረሽረሽ፣ መደባደብ፣ መቆጣት፣ ማዘዝ የሚወደው ወንድ ነው እና በዚያ ይመስሉታል ያ ረግቶ አይቀመጥም። ግን ሰማይ ለብቻው ወደዚያ ወደ አንዱ ሰማይ እንዳይሄድ ምን ያደርገዋል? ልክ ባቢል የሚባል ነፋስ እንደ ብራና ውሃውን ወጥሮ እንዲይዘው አድርጎ አስቀምጦታል እግዚአብሔር። እንግዲህ እንደምታዩት ውሃ በገበታ መቀመጥ የሚችለው ገበታው ምን ሲሆን ይመስላችኋል? ወደ ላይ ሲዞር ነው ወደ ታች ሲዞር ነው እንግዲህ በከተማ አላውቅም፣ በእኛ በገጠሩ ወደ እናንተ በቧንቧን አይሆንም እኮ ውሃ ሽቅብ ይፈሳል። አይፈስም ሲባል በአዲስ አበባ በቧንቧ ይፈሳል አላሉ አንዱ። ለምክር ሲባል ለምክር የተባለውን ውሃ ሽቅብ አይፈስም እንጂ ሲል አይ በአዲስ አበባ በቧንቧ ይፈሳል ብሏል። እና ውሃ ሊይዝ የሚችለው ወደ ፊቱን ወደ ታች ዝሮ ነው፣ ገበታው ወደ ላይ ዝሮ ነው እግዚአብሔር ግን ጥበበኛ አምላክ መሆኑን ለማስረዳት ሰማይ ፊቱን ወደ ታች ነው ወደ ላይ ነው ይዞረው። ወደ ታች ዞሮ ውሃ ይዟል በላይው ማለት ይህ ድንቅ ጥበቡ ነው ይላል ቅዱስ ዮሐንስ አፈወርቅ ድንቅ ጥበቡ ነው ውሃውን በላይ አድርጎ ተሸካሙ በታች አዞሮታል እንደዚህ አድርጎ አስቀምጠው አንዱ ውሃ ሀኖስ ነው አንዱን እጅ ውሃ አረጋና ጠፈር አደረገው እግዚአብሔር ቻል ካለው የማይችል የለም አርግቶ እንደ ከድንጋይ ይልቅ አጠንክሮ ይሄ የምናየው ሰማይ ውሃ ነው፣ ከውሃ የፈጠረው ነው። ውሃ ነው ግን ደረቅ ነው። ውሃውን ምን አድርጎታል? ከድንጋይ ካጥንት አጠንክሮታል። በዚህ ይሄን ለምድነ የፈጠረው ያኛው ሃኖስ እንዳይንጠበጠብ ነው። ያንን ውሃ ፍጥረት እንኳን ፈሶበት አንድ ጊዜ ቢያየው በድንጋጤ ብቻ ይሞታል፣ በመደንገጥ ብቻ እንደገና ደግሞ የፀሐይ ከፍተኛው የሙቀት ክፍሏ ወደ ላይ ስለሚላክ ጠፈርን እንዳትቀደው በላይ ውሃ ጥዶበታል። እንደ ድስት ማለት ድስት ባዶውን ቢጣድ እንደሚሰበረው ማለት። እግዚአብሔር ቸር ስለሆነ ወደ ምድር የሚላከው የፀሐይ ብርሃን በጣም ጥቂቱ ነው የሚላከው። እናንተ ምድር የምትሉት ኦዞን የምትሉት፣ እኛ ደግሞ ምዕዛረ ፀሐይ የምንለው የፀሐይ ወንፊት ማለት ነው። ፀሐይ ብርሃኗ ተመጥኖ የሚወርድበት ነው። ያንን የሚከፍት እና የሚዘጋ መልአክ አለ። አሁን ስንት ወንፊቶች ቢከፈቱ መጠነኛ ብርሃን ያስፈልጋል፣ ማለዳ ስንት ይከፈት፣ ስድስት ሰዓት ስንት ይከፈት የሚለው የሚመጥን መልአክ አለ። ከፍተኛውን ግን ወደ ጠፈር ይልከዋል። እንዳትሰብረው ደግሞ በላይ ሃኖስን ጥዶበታል። ፈሶ እንዳያጠፋን ደግሞ ይህንን ጠፈር ጋርደዋል። ከዚያ በኋላ እግዚአብሔር ምን አደረገ? ሰኞ ምድር ውሃ ረግቶባት ስለነበረ ውሃውን ሰበሰበለት። አንዱን ከምድር በታች አደረገው። አሁን አንዲት ጠጠር ወደ ውሃ ስንወረውር ትሰጥማለች፣ ግን ይህ ሁሉ ዓለም የተኛው ግን ከውሃ ላይ ነው። ለምን እንደማንሰጥም እንደማንሳ እግዚአብሔር ብቻ ነው የሚያውቀው። ዘአጽንዓ ለምድር ዲበ ማይ፣ ምድርን በውሃ ላይ ያጸና ይላል ቅዱስ ዳዊት። ምድርን በውሃ ላይ ያጸና እግዚአብሔር ለማይችል ነገር የሚቻል ነገር እንደሚሰጠው ውሃ ምድርን ከነጓዟ ተሸክሞ በመኖሩ ይታወቃል። እንደ ውሃ ብጽብጽ የሆን እንኳን ብንሆን እግዚአብሔር ካለ የማንችለው ነገር የለም፣ ይቻላል። ኩሎ እክል በዘውዕቱ አክህለኒ ክርስቶስ፣ ኃይልን በሚሰጠኝ በክርስቶስ ሁሉን ይችላለሁ ይላል ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ ኃይልን በሚሰጠኝ በክርስቶስ ሁሉን ይችላለሁ። የገጠር ሰው ሲተርት ምን ይላል? እንዳፍ አይቀና ጎዳና እስኪ ኖሩ ባፍ ሁሉን እችላለሁ እያሉ መፎከርና መለማመድ ልዩነት አለው። ማመን ሌላ ነው፣ ባፍ መናገር ሌላ ነው። ሁሉ እንደሚቻል ግን ፍጥረት ያሳየናል። አሁን ይሄንን አጸና። አሁን አንዳንድ ጊዜ አውሮፕላኑስ ሰው የሚፈራው ለምን ይመስላችኋል? ለምን ነው የሚፈራው ሰው አውሮፕላኑስ እ አውሮፕላኑ ሲገጫገጭ እኮ ዓለም ልታልፍ ነው የሚመስለው ሰው ሲደነግጥ ማለት ነው። ሰው ድንቅ ነው እዚያ የሚኩራራው ሁሉ እንደው መቼስ ሄድኩ አይባልም፣ ባልም እንጂ ብዙ ሰው ታዝብ ያውቃል ብዙ ሰው ወነቱ ማለት እኔ በጣም ብዙ ሰው አልናገረውም፣ በቃ አልናገረውም። ብዙ ሰው እንዴ ስንወርድ እንዴት እንደሚያጨበጭብ ግርም ነው የሚል ይሄ ፍርሃቱ ሰው ማለት አሁን እኮ ፈርቶ ነው እንደሚል እና ትዝ ይለኛል አንዲት እናታችን ደንግጠው፣ በቃ ደንግጠው ገጭ ገጭ ገጭ ተነስተው ይሮጣሉ። ገጭ ገጭ ሲል ተነስተው ይሮጣሉ። ገገገ ተነስተው ይሮጣሉ። ከአውሮፕላኑ ስንደርስ ን ኔም ኦፍ ጂሰስ አሉ። መጀመሪያ ግን አላሉ አላሉ። ችግር ሲመጣ እኮ እንደዚህ አለው። ሰው ሁሉ ሰው ይመስላል። ኩሸቱ ይገርማችኋል። የሚችሉ ይመስላል። ጥቅስ መጥቀስና እምነትን በተግባር መርመር ልዩነት አለው። አይባልም እንጂ አንድ ወንድማችን ባለፈው ሰምታችኋል። አለን እንደ ኢየሱስ በባህር ላይ እ አሳያችኋለሁ ብሎ አዞ እውጦት ሰምታችኋል። ይሄ በጣም አይደረስ ነው። ይሄ አይደረስ ነው። በእውነቱ አርፎ መቀመጥን የመሰለ እኮ ነገር እኮ የለም። በእውነቱ ሰው እኮ ህይወቴን አስተካክሉልኝ ነው እንጂ እንደ ጌታ በባህር ዱልኝ አላለም። ሰው ያለ ህይወቴን አስተካክሉልኝ፣ ትዳሬ እየተበላሸብኝ ነው፣ ህይወቴን ቢውሎኛል ብሏል እንጂ በባህር ላይ መድማ ጌታ ይበቃኛል ብሎ እኮ ሰው አውቆ ተቀምጦ ነበረ። እንዲሁ አይደረስ እኮ ነው አይነኩ ቢነኩ ያድሯል ሲታወኩ ይላል፣ ሰው በእውነቱ ማለት አይነኩ፣ መንካት ችግር ነው።